ሰላም ውድ ተመልካቾቼ። ጋይ ስብሃት ጭቅጭቅን በእንቅልፍ የማምለጥ ልዩ ተሰጥኦ አላቸው። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች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 ዘነበ ወላ እንደ ሞት መድኃኒት። ባለፈው ትውስታዬ ጋሽ ስብሃት በፍቅር ዐይን ስለሚመለከቷቸው ሁለት ጠላቶቻቸው አንስቼ ነበር። ዛሬ ደግሞ ስብሃትም እኛም በአክብሮት ስለምንመለከታቸው ጥቂት ባለውሎታዎቻቸው አነሳለሁ። ለጋሽ ስብሃት ከመቃብር ቤት የተሻለ ሕያው ሐውልት ያቆሙላቸው ሁለት ሰዎች አውቃለሁ። አንዱ አለማየሁ ገላጋይ ሲሆን ሌላው ዘነበ ወላ ነው። ሦስተኛዋ ስንዱ አበበ ነች። ዘነበ ስብዕናቸው ላይ በቅርበት ሲያተኩር፣ አለማየሁ ገላጋይ ደግሞ ሥራቸውን በጥልቀት መርምሯል። ዘነበ ማስታወሻን መጽሐፍ የጀመረው ጋሽ ስብሐት ሞትን እንቅደመው ካሉት በኋላ ነው። በእርግጥም ጋይስባት በማስታወሻ በኩል ሞትን ቀድመውና አመልጠው ብቅ ይላሉ። ትናንት ከእኛ ጋር በአካል ያወሩ እንደነበር ዛሬና ነገ ደግሞ ከልጆቻችንና ከልጅ ልጆቻችን ጋር ያወራሉ። ማስታወሻ መነበቡን እስከቀጠለ ድረስ በአካል የማያውቃቸው አዲሱ ትውልድ በጋይ ስባት ዙሪያ ይሰበሰባል። ማስታወሻ በተገለጠ ቁጥር ጋይ ስብሐት መናገራቸውን ይቀጥላሉ። በአጭሩ የዘነበ ወላ ማስታወሻ በዓይን የሚደመጥ መጽሐፍ ነው። ዘነበ ማስታወሻን መጽሐፍ በጀመረበት ወቅት ጋይ ስብሐትን ተከትለው ቤቱ ብቅ ከሚሉት ሰዎች አንዱ ነኝ። ጨርቆስ የምትገኘው የዘነበ ወላ ቤት በጣም ጠባብ ነች። ከጋይ ስብሐት ሌላ ቤቱ ውስጥ ጎልቶ የሚታይ ነገር ካለ ከሆነ ትንሽዬ ፍራሽ ላይ የተቆለለ የካሴት ክምር ነው። በግምት ወደ ስልሳ ይጠጋሉ። አንድ ቀን ካሴቶቹን በመደነቅ እየተመለከትኩ ምንድን ነው ይሄ ሁሉ? ስል ጠየኩት። የስብዓት ድምፅ ነው አለኝ። ማስታወሻ ከዚህ ሁሉ ድምፅ የፈለቀ መጽሐፍ መሆኑን ሳስብ በዘነበ ትጋት እደነቃለሁ። ሁለት ህልምና ስብሃት በዓለማየሁ ገላጋይ መልክዓ ስብሃት ደራሲና ጋዜጠኛው ደምሴ ጽጌ በአንድ ወቅት ስለ ሐዲስ ዓለማየሁ ወንጀለኛው ዳኛ ሲጽፍ እንዲህ ብሎ ጀመረ ሐያሲ ማለት ደራሲና አንባቢውን የሚያገናኝ ድልድይ ነው አውቀውም ይሁን ሳያውቁት ከድልድይነት ፈንጠር ያሉ አንዳንድ አያሲያን ደግሞ ውስብስብ የአጻጻፍ ስልት ተከትለው የደራሲዎቻችንን ሥራዎች ነቅተን እንድናነብ ሳይሆን በእነሱ የትንታኔ ስልት ፈዘን እንድንቀር ያደርጋሉ። በቀላል ቋንቋ ጥልቅ ትንታኔዎችን በማቅረብ ደራሲዎቻችንን ከአንባቢዎቻቸው ለማገናኘት ከሚተጉ ምርጥ ሃያስያን አንዱ ዓለማየሁ ገላጋይ ነው። ዓለማየሁ በስብሐት ገብረ እግዚአብሔር ዙሪያ ሁለት መጽሐፎችን አሳትመዋል። በአንደኛው መጽሐፉ የስብዓት ገብረ እግዚአብሔርን ሥራዎች በጥልቀት ይመረምራል። በሁለተኛው መጽሐፉ መልካ ስብዓት ላይ ደግሞ ራሱን ጨምሮ 24 ገጣሚያን፣ ደራሲያን፣ ሐያስያንና ጋዜጠኞች ስለ ስብሃት የታያቸውን በራሳቸው መንገድ ጽፈዋል። መልካ ስብዓትን ሳነብ አንድ ጥርጣሬ ወደ አእምሮዬ ተመላለሰ። ከስብዓት ጋር የምናደርገው የትኛውም ቆይታ ስብሐት ማን ነው የሚለውን ጥያቄ በትክክል መመለሱን ተጠራጠርኩ። ማንም ሰው ጋጅ ስብሐት ዘንድ መጥቶ የሚያገኘው የራሱን ፍላጎት ብቻ ነው። የስብሐትን ሐሳብ ለማወቅ የመጣ ሐሳባቸውን ቀልቦ ይመለሳል። እንዴት ማሰብ እንዳለበት ይማር ዘንድ ስብሐትን የፈለገም የማሰብ አቅሙን አሳድጎ ይመለሳል። ከዛ ለወረደ ምክንያት የመጣም ወርዶና ዘቅጦ ዘቅጦና ተርመጥምጦ ይውላል። የጋሽ ስብሃት ማንነት ሁሌም ማከራከር የሚሆነው በዚህ ምክንያት ይመስለኛል። ከፍ ብለው የሚጠብቋቸውን ሰዎች የሚቀበሉት ሆይን ዘስቱደንት ሬዲ ዘማስተር አራይቭ በምትል እንግሊዝኛ ነው። ተማሪው ሲዘጋጅ መምህሩ ከች ይላል እንደማለት ነው። እንደዚህ ከፍ ብለህ ከተገኘ ከፍ ካለው ስብሃት ዘንድ ከፍ ያለውን ብርሃናዊ ዓለም ትጎናጸፋለህ። ዝቅ ብለህ ከመጣህም እንዲሁ ዝቅ ያለውን ዝቃጭና ቧራ ተከናንበት መለሳለህ። ከዚህ የተነሣ የዓለማየሁ ገላጋይን መልካ ስብሃት ስታነብ ሕልምና ስብሃት እንደ ፈቺው ነው ልትል ምንም አይቀርህም። ክሬም የልጆች ሆጉኮ እርሶም ቀመስ ያድርጉ። ሪል በቸኮላት አይገልጸውም ቃላት በማንጎ ቫኒላ ጣፈጡ! ሌላ በስትሮቤሪ ቀኖን አሳማሪ በሞካ በላቴ ወደድኩት ካንጨቴ። ቀምሰው ያረጋግጡ። ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛ ሚስቱ የፍቅር ቋንቋ ነው። ሪል አይስ ክሬም የመጪው ዘመንጣ ይወዱታል በጣም ሀያ ሶስት ስንዱ የስብሃት ነፍስ። ስንዱ እንዲህ ነች። የደራሲዎቻችን ታሪክ በተቀየረ ቁጥር እንደ ዘፈን አዝማች ብቅ ትላለች። ስንዱን ከጋይ ስብሃት ሥራዎች አንጻር ስናጤናት በግንባር ቀደምትነት ከፊታችን ድቅን የሚለው ዛዚ ነው። ዛዚ ጋይ ስብሃት ከፈረንሳይኛ ወደ አማርኛ የመለሱት የሬይሞን ከኖ ድንቅ መጽሐፍ ነው። ጋይ ስብሃት በዛዚ መግቢያ ላይ በሕይወታችን ከጥቂት ሰዎች ጋር ፍቅር እንደሚይዘን በንባባችንም ከጥቂት መጻሕፍት ጋር ብቻ ፍቅር ይዘናል ይላሉ። እንዲህ ያለ ፍቅር ይዟቸው ደጋግመው ከሚያነቧቸው መጻሕፍት አንዱ ዛዚ መሆኑንም ይናገራሉ። ዛዚን ያሳተመችላቸው ደግሞ ስንዱ ነች። ከዛሬ ሰላሳ ዓመት በፊት ጋይስባትን ስንዱ ቤት አናጣቸውም እኔና ጥቂት መሰሎቼ ከበናቸው እንውላለን። በዚያን ጊዜ ቆይታዬ አንድ ሁለቴ ልብ ያልኩት ነገር አለ። ብዙ ሰው ጭቅጭቅ እንቅልፍ ይነሳዋል፣ ጋሽ ስብሃት ደግሞ ጭቅጭቅን በእንቅልፍ ያመልጣሉ። ክርክር የጭቅጭቅ ካባ ለብሶ የስንዱን ቤት በአንድ እግሩ ሲያቆመው የመጨረሻው ዳኝነት ወደ እርሳቸው እንደሚንከባለል ጠንቅቀው ያውቃሉ። ስለዚህ የራሳቸውን የማምለጫ ዘዴ አበጅተዋል። ጉርምስናዊ መጫጫዋችን ሲጦፍ በተቀመጡበት አይናቸውን ከደን ያደርጋሉ። ያኔ የጋይ ሰባትን እንቅልፍ ላለመረበሽ ስንል ድምፃችንን ማጥፋታችን አይቀርም። አሁን አሁን ሳስበው የተኙ አይመስለኝም። እልሃችንን ለማስተኛት የፈጠሯት ዲፕሎማሲያዊ እንቅልፍ ነች። ስንዱ ጋይስባሃትን በቤቷ የምታስተናግደውን ያክል በራሳቸው ቤት በሚገጥሟቸው ችግሮችም አድን ነበረች። ከዋሱ ጋር የተያያዘ ታሪኳን ብቻ ላንሳ። ዋሱ የስባሃት ልጅ ነው። እኔ ዋሱን ያየሁት አንድ ቀን ነው። ጋይስባሃት ቤት እንደ ልቤ መግባት በማልደፍርበት በዚያን ወቅት ከደጃፋቸው ዐሥራ አምስት እርምጃ ያክል ፈንጠር ብዬ እንደ ጋሽ ጋይስባሃት አሉ ስልጠየቅሁ ደጃፉ ላይ ተቀምጣ የነበረችው የጋይ ስብሃት ባለቤት አለመኖራቸውን ነገረችኝ። በዚያን ሰዓት በከፊል ግንባሩ ብቅ ያለ የ11 ወይም የ12 ዓመት ታዳጊ በሩ ጋር ቆሞ በትኩረት ይመለከተኝ ነበር። ዓይኑ ልክ አይደለም፣ ሕመምተኛ እንደሆነ ያስታውቃል። ከወገቡ በላይ በጣም ሰፊና አሮጌ ሹራብ ለብሷል። ሹራቡ ወርዶ ወርዶ ጉልበቱ ጋር ሊደርስ ምንም አልቀረውም። ሱሪ አልታጠቀም። ያ ልጅ ዋሱ ኖረዋል። ከዚያ ቀን በኋላም አይቼው አላውቅም። ስንዱ በቅርብ ታውቀዋለች እንደ ነገረችኝ ዋሱ ስብሐት ሲወለድ በጣም ጤነኛ ነበር። በተወለደ በአስራ አንደኛ ወሩ ሜኔንጃይት የተባለ በሽታ ሰውነቱን ቆላለፈው፣ ልሳኑን ዘጋው መናገር እንዳይችል ሆነ። የመጸዳጃ ክፍሎቹንም አይቆጣጠርም። ከዚህ የተነሣ ሱሪ ታጥቆ አያውቅም። ቀሚስ ለብሶን ያደገው ስንዱ የዋሱን ቁመና የምታስታውሰው ከወገቡ በላይ ገዝፎ ከእግሩ ደግሞ ስልል ብሎ ያስፈራ ነበር በማለት ነው። ሌባ ጣቱ ሁልጊዜ ካፉ አይወጣም። ከዚህ የተነሳ ያቺ ጣት ከሌሎቹ ጣቶች በተለየ ሁናቴ ስልል ቅጥን ያለች ነች ትላለች ስንዱ! ስንዱ እንደምትነግረኝ እናቱ በዚህ ልጅ ምክንያት እጅግ ተሰቃይታለች። ሊያድኑት ይችላሉ ብላ ያመነችባቸው ስፍራዎች ስትንከራተት ትኖራለች። አባቱ ጋሽ ስብሐት ወደ ሥራቸው ከመሄዳቸው በፊት አንድ ልማድ አላቸው። ጠዋት እየተነሱ ዋሱን ይዘው ከቤት ይወጡና አንሸራሽረውት ይመለሳሉ። ዋሱ የከፋ ችግር ላይ የሚወድቀው በወላጆቹ መካከል ጠብ ሲፈጠር ነው። እናቱ ከጋሽ ስብሐት ጋር በተጣላሽ ቁጥር ዋሱን ቢሯቸው ድረስ ጥላባቸው ትሄዳለች። ስንዱ ኩራዝ አሳታሚ ድርጅት ውስጥ ወደሚገኘው የጋሽ ስብሐት ቢሮ ስትመጣ ዋሱን ግቢ ውስጥ ሲንከራተት በተደጋጋሚ አይታዋለች፣ በተደጋጋሚ ማዝናለች። አንድ ቀን ሐሳብ መጣለኝ ትላለች ስንዱ ጓደኞቼ ሰላምና መረጋጋት ሆነው ቀበሌ ውስጥ ይሰራሉ። ከእነርሱ ጋር ከተነጋገርኩ በኋላ ጋሽ ስብሐትን አማከርኳቸው። ልጁ እንደዚህ ከሚንገላታ ለማዘር ቴሬዛ ብንሰጠው ይሻላል አልኳቸው። ጋሽ ስብሐትም ተስማሙ። ዋሱን የወታደር ልጅ ነበር። እናቱ ቀበሌ ጥላው ጠፋች ብለን ለማዘር ቴሬዛ የእርዳታ ድርጅት አስረከብነው። ማዘር ቴሬዛዎች ዋሱን ድሬዳዋ ወደሚገኘው ማዕከላቸው ሲወስዱት የ13 ወይም የ14 ዓመት ታዳጊ ነው። ያ ቀን ለጋሽ ስብሃትም ለዋሱም ለስንዱም እጅግ መሪር ቀን ነው። መቼም አልረሳውም። አቦይ ልጁን ሲሰናበቱ እንዴት እንዳፈጠጠባቸው ትዝ ሲለኝ፣ በዚያን ሰዓት አባቱ ያለቀሱትን ለቅሶ ሳስታውስ ዛሬም ድረስ እረበሻለሁ። ትላለች ስንዱ። የጋሽ ስብዓትን የኑሮ ሸክም ለማቅለል ይህን ያክል የምትተጋው ስንዱ በስብዓት ዘንድ እጅግ የተከበረች ነች። ሲጠሯት ስንዱ ነፍስ እያሉ ነው። ሲያደንቋት ደብዳቤ የጻፉ ነው። ሲያመሰግኗት ግን ይቸገራሉ። በሙሉጌታ ተስፋዬ ባለቅኔው ምህላ መጽሐፍ መግቢያ ላይ የስንዱን መልካምነት አንስተው ባመሰግናት አሳንሳታለሁ፣ ይላሉ።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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር። የደራሲ ስብሐት ገብረ እግዚአብሔር ትውስታዎች በዚህ አያበቁም። ሳምንት ተከታዩን ክፍል ይዘን እንቀርባለን። ከእርሳቸው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ አዲስ አለማየሁ፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረስላሴ፣ የነ አለም ነዋሴ፣ የነ ጎሳኤ ተስፋዬ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች